ምን እንጃዛ ራሱ ሲኖር ጋዛት እና ቾኮላት አጣፋጭ ነገር አልበላም። ለምን ተላቀ አልሚም ምትወዱ ካላችሁ ኬሚሴ ውስጥ ነገር ታገኛላችሁ። ኢንሻአላህ ተባረከላ። እንደምታዩት ነው። እኔ ማስቲካ ነው ታውቁታላችሁ። ውስጡ ማለት ነው ጦር ማስቲካ ባናና፣ ምናምን ያው ባታስቡትም ከሀገራችን እንደማይጠፋ እርግጠኛ ናቸው። ግን ሌላ ሌላው ለምሳሌ እንደዚህ በኪሎ ሀላዋት አለ። እነ ጋላክሲ ምናምን ችኮላታዎች አሉ። ከዛ ደግሞ ምንድን ነው ብያይሁት በካፍል የመስተዋት ማርጃው እዛ ጋር የምታዩት የእጅ ሳሙና ያኔ ሳቡን ድም አለ ነው መቅሰላ ላይ ይጠመጣል። ፌሪ ፌሪ ግን ኦሪጂናሉን ፌሪ አላየሁትም። ለምንድን ነው ከዛ ከሸፑ እኔ ማቆይ ነኝ። ከሸፕ አይደለም ስም ምን አይነት ነው ይሄ? ደግሞ የሚረሸረሸው ባር አይደለም፣ ይሄ የበረሮ የምናምን የነፍሳት ነው። ግን የኦሊቫ ኦይል የሚረሸረሽ አይቻለሁ። ማጥበሻ ላይ ምናምን የሆነ ልክ እንደ ሽቶ ማለት ነው። ረጭታችሁ እንዳይዝም አድርጊያውን ታቆታላችሁ። ጣፍ ምሳብናችሁ ምጣቀቅ ነው። ምን እንደኛ ናቸው። ከዛ ደግሞ ምንድነው ብዬሽ ያየሁት አዲስ ነገር ይሄ ይሄ ምንድነው ምንድነው? ብዬሽ ስሙን ፌር ፊቱን የሚቀባ ካለ እኔ አልጠቀመውም። ይሄን ነው የሚረሸረሻል እኮች ነው ኦልቮ ኦይል የዘይ ዘይቶን ሆኖ ልክ እንደ ሽቶ ነው መጥበሻ ምን ሆነ ምን ይሆናል ፈቀር ምናምን መስራት ስፈልጉ የሚረሸረሻል። ከዛ ደግሞ ምንድነው ብዬሽ ያየሁት ብቻ ብዙ ነገር አይቻለሁኝ። ማሻአላ ተባረከላ። ዋጋው ግን ውድ ነው። ለምሳሌ ኪዊ ከሩን ጠይቀው፣ ስንት ነበር ያለኝ? ኪዊ ከሩን ስንት ነበር ያለኝ? አምስት መቶ ምናምን ብር ያለኝ። አቤት፣ ባለ ስንት ነው? ኪዊ ከሩን ማለት ነው አምስት መቶ ምናምን ብር አለኝ። ቤተሰብ፣ እዚህ ጋር ደግሞ ካስተር ኦሊቨ ኦይል ያኔ ዘይት ዘይት ሆኖ ማነው የወራ ዘይት መሰለ በአማርኛችን የሚባለው። እነኝ ባቲ ተውሽ ናቸው። ባቲ ጸጉር ከዛ ምንድን ነበር ዘይት ዘይት ሆኑን ስንት ነው ያለኝ? ትልቁን ጠርሙስ ሺህ ምናምን ብር ነው ያለኝ። ሺህ 200 ይሁን ምናምን እንደዛ ነገር ነው ያለኝ ብቻ። ያኔ ውድ ነው እንጂ ግን ሁሉም ነገር አለ። ማሻአላ ተባረከላ። ሌላ ይሄ ደግሞ ድምቅ ያ ሱፐርማርኬት አይደለም፣ አንዳንድ እቃ ነው ያለው። የማን ነው ብያለሁ። ከድር ማንያዊ ትልቅ የሱፐር ማርኬት አለ ድምቅ ያለ ብለውኛል። ኢንሻአላህ የሆነ ቀን እዛ ሂጄ እሰውርላችኋለሁ። ሰሞኑን ደግሞ ላይ ቡናም እየገባ አይደለም። በሰላም ነው ሆነሽ ነው የምትሉኝ። ከተማ ቀይሬ ያን እያስተካከልኩ ነው። ገባች ብቻችን ስኮኑ ምን ተተልን የምትሉት። ስራ ቦታ፣ መኖሪያ ቤት እያስተካከልኩ ስለሆነ ነው። ለዛ ነው ለዛ ነው፣ በየለፈ ስላልተመቻቸኝ ነው እንሻላህ ነገሮች ውስጥ ተስተካክለው በቃ አለ አይደለ፣ ተረጋግቼ ሲጨርስ እንሻላ ላይ ቡና ይገባልኝ። እነኚህ ደግሞ ያው ጋዛት ያን የሚጠጡት ኮድሬት ነው የምትሉት። ይህን ነገር አልወደው እኔም ወዶች ነቼ ፍራውራዋ ማለት ነው። ይህም እነኚህ ማሉ ስንት ብር ነው ብዬ፣ ሶስት መቶ ብር መሰለኝ አለኝ። ሁለት መቶ ምናምን ሶስት መቶ እንደዛ ብሎኛል። ከታች ያለው ቪንቶ ደግሞ የሚበጠበጠው አይነት አይነት አሉ የአምስት መቶም አለ ከዛ በላይም አለ። ከዛ በላይ ያለ እስከ ሰባት መሰለኝ። ማርከው ላይ ያየ መሰለ እኔ አላወቁትም። ይሄ ይሄ ደግሞ ማርማሪታ በአማሪኛችን ማርማሪታ ነው የሚሉት። በዳቦ ተጠብቶ የሚበላው ማለት ነው። ሞረባ ምናምን ይሄ ሦስት መቶ እንደ ብርጭቆ ትልቅና ትንሽነት ሦስት መቶ ምናምን ይሄ ደግሞ ካስተርድ ነው ታቁታላችሁ። ኬካ ኬክ ያላችሁ እንግዲህ ክሬማ ክሬም ማለት ነው። ከዚያ ይሄ ዘይት ዘይቱን የቪዛ መስለው ስንት ብር ነው ብያለኝ። ብቻ እንደዚህ ነው። 300 200 ምናምን ከ500 በታች ነው። ዞሮ ይሄው የቺኮላታ ከዛ ደግሞ የለም፣ ዝቅ ይሄ ፉል ሱዳኒ ነው ማለት ነው። ከላይ እያያችሁት ፉል ሱዳኒ ነው። ይሄ ይሄ የሚጠጣ ነው።

ሀዋላይ ሶስት መቶ አካባቢ እንደዛ ነው። ያለ መረስቸውን ይሄ ደግሞ አሰል አሰል ምንድን ነው ብዬ በአማርኛችሁ ወለላ፣ በአማርኛ ደ ወለላ ማዮኔዝ ራሱን የማቀው ምራኤ አልምራኤ ነው የማቀው በብዛት ሰዑዲ ውስጥ ተፈላጊው ማርከው ያኔ ቆንጆ። እኔ ያ የሚጥመኝም ምራኤ ነው። ለበኑም ቢሆን ለብነውም፣ ሸጠውም ሁሉም በቃ አልምራኤ በጣም ነው የሚጥመው። የለመድኩትም እሱን ነው። እና እዚህ እዚህ ሳየው ቀይር ነው የሆነብኝ ሸጠውን እራሱ ሞክረው ነበረ። ሶፋ ነው የሚለው ማርከው ወለሄ እንዳልምራኤው አይደለም። ኤው በጣም ነው የሚጥመው። የለመድኩት እሱን ስለሆነ መሰለኝ ይዛ ብቻ ዞሮ አሪፍ ነው። ያኔ መኖሩ አሪፍ ነው። ሽርያ ሽርያ እንዲህ ስሙ ይጠፋኝ ነው ወይ ሽርያ ነው፣ ሽር አይደለም፣ ሽር ገብስ ነው። ሽርያ ይሄ ሀላም ይሰራል፣ ከሩዝ ጋር ይሰራል። ያው ታውቃለች። ለብቻውን ተሰርቶበት በስኳር ምናምንም ይቀርባል እዚህ ጋር ደግሞ የሚጠጣጣዎች ከዛ ብስኩታ ብስኩቶች ማለት ምክንያም ቪዲዮ ረጅም ስለሆነ ኒ ወሮች አልጨረሰውም። እነኚህ ብስኩቶች እንዳለ ያን ይዘ ያሉ ናቸው። እንግዲህ ያመራችሁ ነገር ካለ እዚህም ማግኘት ትችላላችሁ። ዋናው ነገር ብር ነው። ወለይ አገር ሄደሽ ያን ስራዘር ምንም አላወራሽ ምናምን አንደኛ በሩጫ ላይ ነኝ፣ አልተስተካከልኩም። ያኔ አልተረጋጋሁም። ከእንደገና ደግሞ እንደ ውጥ ቅሉን የምነግራችሁ ነገር ብር ካላችሁ፣ ወላይ ዝንጥ በቃ ድንቅቅ ቅባችሁ ነው የምኖሩት። ብርና ጤና ብቻ ይኖራችሁ። አላህ ይወፍቀን። እንሻ አላህ አብሽሩ፣ እንዳትጨናነቁ። ሀገር መቶ መኖር ያነሱ ከባድ አይደለም። እንደ አቅማችሁ መኖር ይቻላል። ዋና ነገር ጤና ነው። ጤና ካለ ሁሉም አለ። በቀጣይ ቪዲዮ እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ። ላይክ ሰብስክራይብ ማድረግ አትርሱ፣ እሺ።